ዱንያ መኖሪያ አይደለችም መሸጋገሪያ እንጂ። ቸላ ልንላት በልክል ንይዛት ይገባና፣ አብዝቶ ጭንቀቱ ለዱንያ ያደረገ ሰው አኼራውን መጉዳቱ አይቀሩም። አብዝቶ ጭንቀቱን ትኩረቱ ለዱንያ ያደረገ ሰው አኼራውን መጉዳቱ አይቀርም። ለሁለቱም አቅማችን በፈቀደው ያክል መስራት፣ ወደ አንዱ ማዘንበል የግድ ከሆነም ለአኼራ ቅድሚያ መስጠት አኼራን ማስቀደም አኼራን ማስበለጥ አቅል ያለው አስተዋይ የሆነ ሰው ሁሉ ሥራ ሊሆን ይገባል። አላህን ሳይፈሩ ኸይር ሥራ ማብዛት ዋጋ አይኖርም። አላህም ባለመፍራታችን ምንሰራው ወንጀል የኸይር ሥራውን ዋጋ መልሶ ያሳጣናል። ከእኛ የሚጠበቁ ብዙ ነገሮች አሉ። ኸይር ስራ መስራት አንዱ ነው። ለፍተን ደክመን ታግለን የሠራነውን ኸይር ስራ ደግሞ ዋጋ ቢስ እንዳያደርግብን ከወንጀል እንድንታቀብ አላህ ተባረከ ወተዓላ መክሮና አዞና የምንሰራው ኸይር ሥራም ተቀባይነት የሚያገኘው ባለን የአላህ ፍራቻ ልክ ነው። አላህ የሚፈራ ሰው ትንሽ ሥራ ሰርቶ አላህ ይቀበለዋል፣ ያባዛለታል፣ ጀነት ይመነዳዋል። አላህን ማይፈራ ስሜቱን የሚጋልብ እንደ እንደሻው የሚሆን ደስ ሲሎ የሚሰራቸው ብዙ መልካም ሥራዎች ቢኖሩትም ሸይጣንን ጥሪ ተቀብሎ በሚያበላሽበት አላህን በሚያስቆጣበት ጊዜ ያን የሰራው ኸይር ሥራ ታጥቦ ይወገዳል። ኸይር ስራውም ተቀባይነት እንዳያገኝ ያደርጋል አላህን ያለመፍራት። ለዚህም ነው አላህ በተከበረው ቃሉ ኢነማ የተቀበሉ ላሁ ሚነል ሙተቅይን ያለ ሓጅ አድርጎም አንድ ሰው አላህን ካልፈራ ሓጁን አላህ አይቀበሎም። ዘካ ሰጥቶም አላህን ካልፈራ አላህ ዘካውን አይቀበሎም። ጾም ጾሞም አላህን ካልፈራ አላህ ጾሙን አይቀበሎም። ለስሙ ጾሞ ሊውል ይችላል። ለስሙ ደክሞ ተንከራቶ ወጪ አውጥቶ ለሳምንት ከዛም በላይ መካቆይቶ ሊመለስ ይችላል። አላህ የሚፈልገው በዋነኝነት የውስጥ የልብ ተቅዋን ነው። ልባችን በአላህ ፍራቻ ተሞልቶ ኸይር ሥራን ስንደርብበት ይህን ኼራ ላይ መዳን ለጀሃነም ድልድይ ሆኖን መሻገር እንችላለን። ሰዎች ለመታየት ለመታወቅ፣ ሰው ስላደረገ ጊዜ ለማሳለፍ ስለለመዱት ሲያደርጉት ደስ ስለሚላቸው ኸይር ስራ ሊሰሩ ሊሞክሩ ይችላሉ። ነገር ግን አላህ የሚቀበለው የእሱን ፊት ፈልጎ

አላህ ተባረክ ወተዓላ ሁላችሁም ሙስሊሞች ሆናችሁ እንጂ አትሙቱ ብሏ የሰው ልጆች የሚሞቱት በምርጫቸው እንዳልሆነ ሁሉም ያውቃልና ሁሌም መሞት በሚፈልጉበት መልካም ሁኔታ ላይ ሆኖ ራስን ማዘጋጀት አንዱ አላህን ተባረክ ወተዓላ የመፍራት አካልና ምልክት ነው። ለአኼራ የሰው ልጆች ስንቅ ይዘው ካልሄዱ በስትቅር አኼራ ላይ ጎረቤቴ ጓደኛዬ የሚባልበት ሁኔታ እንደሌለና የሰው ልጅ በሙሉ በሥራው እንደሚያዝ፣ ኸይር ሠርቶ ከሄደ የአኼራ ሕይወቱ የአማረ እንደሚሆን፣ ሳይዘጋጅ ከሄደ ሸር፣ ተንኮል፣ ወንጀል ሠርቶ ከሄደ አኼራ ላይ እንደሚዋረድና እንደሚከስር አላህ ተባረክ ወተዓላ ነግሮና ለዱንያ ሳይሰሩ መኖር እንደማይቻል እንደምናውቀው፣ እንደምናምነው ከዛ በላይ አኼራ ላይ ሳይሰሩ ጀነት መግባት ሳይሠሩ የአላህን ውዴታ ማግኘት ፊቱን ማየት ዱንያ ላይ መልካም ሥራ ሳይሰሩ ነቢን ዓለይህ ሰላት ወሰላም ሳይከተሉ ሱናቸውን ሳይተገብሩ አኼራ ላይ ከነቢ ዓለይህ ሰላት ወሰላም ጎረቤት መሆን እሳቸውን ለማየት መታደል እንደማይቻል በሚገባ ልናምንና የአላህን ውዴታ የምናገኝበት ከቅጣቱ ምንድንበት ከሳሊሖች፣ ከደጋጎች፣ ከነቢዮች፣ ከሶሓቦች ጀነት ላይ ምንገናኝበትና በጉርብትና ምንኖርበትን መልካም ሥራ ልንሰራ ወደዛ የሚያዘልቀውን የሱናን የተውሂድን መንገድ ልንይዝ ይገባና፣ ዱንያ መኖሪያ አይደለችም መሸጋገሪያ እንጂ። ችላ ልንላት በልክ ልንይዛት ይገባና፣ አብዝቶ ጭንቀቱን ለዱንያ ያደረገ ሰው አኺራውን መጉዳቱ አይቀሩም። አብዝቶ ጭንቀቱን ትኩረቱን ለዱንያ ያደረገ ሰው አኼራውን መጉዳቱ አይቀርም። መጎዳት ካለባቸው ከሁለት አንዱ ዱንያ ናት መጎዳት ያለባት ለሁለቱም አቅማችን በፈቀደው ያክል መስራት። ወደ አንዱ ማዘንበል የግድ ከሆነም ለአኼራ ቅድሚያ መስጠት፣ አኼራን ማስቀደም፣ አኼራን ማስበለጥ አቅል ያለው አስተዋይ የሆነ ሰው ሁሉ ስራ ሊሆን ይገባል። አላህ ተባረከ ወተዓላ እሱ ዘንድ ምንድን ነው የጀነት ደረጃ ላይ የምንወጣው በኢማናችን እና በመልካም ስራችን እንደሆነ ነግሮናል። ኢማኑ መልካም ስራው አላህ ዘንድ ተባረክ ወተዓላ ሊያድን የሚችለው ደግሞ እዚህ ዱንያ ላይ በሕይወታችን በቆይታችን ከሰዎች ጋር ባለን ግንኙነት አላህን ተባረክ ወተዓላ ስንፈራም። አላህን ሳይፈሩ ኸይር ሥራ ማብዛት ዋጋ አይኖርም። አላህን ባለመፍራታችን ምንሰራው ወንጀል የኸይር ሥራውን ዋጋ መልሶ ያሳጣናል። ከእኛ የሚጠበቁ ብዙ ነገሮች አሉ። ኸይር ሥራ መስራት አንዱ ነው። ለፍተን ደክመን ታግለን የሠራነውን ኸይር ሥራ ደግሞ ዋጋ ቢስ እንዳያደርግብን ከወንጀል እንድንታቀብ አላህ ተባረከ ወተዓላ መክሮና አዞና የምንሠራው ኸይር ሥራም ተቀባይነት የሚያገኘው ባለን የአላህ ፍራቻ ልክ ነው። አላህ የሚፈራ ሰው ትንሽ ሥራ ሰርቶ አላህ ይቀበለዋል፣ ያባዛለታል፣ ጀነት ይመነዳዋል። አላህን የማይፈራ ስሜቱን የሚጋልብ እንደ ሻው የሚሆን ደስ ሲለው የሚሠራቸው ብዙ መልካም ሥራዎች ቢኖሩትም የሸይጣንን ጥሪ ተቀብሎ በሚያበላሽበት አላህን በሚያስቆጣበት ጊዜ ያን የሠራው ኸይር ሥራ

ለስሙ ደክሞ ተንከራቶ ወጪ አውጥቶ ለሳምንት ከዛም በላይ መካ ቆይቶ ሊመለስ ይችላል። አላህ የሚፈልገው በዋነኝነት የውስጥ የልብ ተቅዋን ነው። ልባችን በአላህ ፍራቻ ተሞልቶ ኸይር ስራን ስንደርብበት ይህን አኺራ ላይ መዳን ለጀሃነም ድልድይ ሆኖን መሻገር እንችላለን። ካልሆነ ግን ሰዎች ለመታየት ለመታወቅ፣ ሰው ስላደረገ ጊዜ ለማሳለፍ ስለለመዱት ሲያደርጉት ደስ ስለሚላቸው

አላህ የሚፈቅደው መሆኑን ካረጋገጠ በኋላ እንጂያ አላህ ተባረከ ወተዓላ ኸይር ሥራ እንድንሰራ አዞናል። ዱንያ ላይ እስካለን ድረስ ንግዳችን፣ ሥራችን ኸይር ሥራ ሊሆን ይገባዋል። በተቃራኒው ደግሞ ከወንጀል እንድንርቅ አዞናል። እነዚህ ሁለት ክንፎችን ስናገኘነው የዱንያን የፈተና ባሕር ተሻግረን የነት ልንገባ የምንችለው። ታዋቂው ጥበበኛ መካሪ ሉቅማን አልሐኪም ረሂመሁላሁ ተዓላ ልጃቸውን ሲመክሩ፣ አይ ቡነያ፣ ልጄ ሆይ ዱንያ ማለት ጥልቅ የሆነች ባህር ናት። ዱንያ ማለት ጥልቅ የሆነች ባህር ናት። የዱንያ ባህር ውስጥ ብዙ ሰው ሰምጧል። የዱንያ ባህር ውስጥ ብዙ ሰው ሰምጧል። አንተ ከዱንያ ባህር መዳን የምትችልበት መርከብህን የአላህን ፍራቻ አድርግ። ከዱንያ ብዙ ሰዎች ከሰመጡበት ባህር ልትድን የምትችልበት መርከብ የአላህ ፍራቻ ነው። መርከቡ ደግሞ መቀመጫ ያስፈልገዋል። መቀመጫህን መርከብ ውስጥ መቀመጫህን ወንበርህን ኢማን አድርግ። መርከቡን ደግሞ ማስቀዘፊያ ያስፈልጋል። ይሄን ደግሞ ተወኩል አድርግ። እነዚህ ነገሮችን ካሟላህ ልትድን ይከጀልልሃል ብሏል። ልጅ ሆይ ዱንያ ማለት ባህር ናት። ብዙ ሰዎች በዱንያ ባህር ውስጥ ሰምጠው ቀርተባል። ከዱንያ ባህር ትድን ዘንድ የአላህ ፍራቻ መርከብህ ይሁን፣ መቀመጫው ኢማን ይሁን። ማስቀዘፊያው ክንፉ፣ መጓዣው፣ ጎማው ተወኩል ይሁን። እነዚህን ካሟላ ትደናለህ። ካልሆነ ግን አንተም ዱንያ ላይ እንደ መኖርህ በዱንያ ባህር ሰምተህ ልትገር ትችላለህ ብሏል። አላህን ተባረከ ወተዓላ በመፍራት ከወንጀል መራቅ፣ ወንጀል የሠሩ እንደሆነም ፈጥኖ ተውበት አድርጎ መመለስ፣ ያለንበትን ዱንያ ባህር መሆኑን አውቀን ከባህሩ ተሻግረን የጀነት የብስ ላይ፣ የጀነት ሜዳ ላይ፣ የጀነት መናፈሻ ላይ እግራችን የምናሳርፍበትን ኸይር ስራ ልንሰራ።

የቅድመ መከላከያ መድኃኒት ነው። አላህን ተባረክ ወተዓላ የሚፈራ ሰው ቀድሞ በኢማኑ በተቅዋው ከወንጀል ይድና፣ ፈጣሪውን መጋቤውን አላህን ተባረክ ወተዓላ እንዳያምጽ ያድርገዋል። ነገር ግን በተቅዋ አላህን በመፍራት በኢማን ጥንካሬ ከወንጀል መራቅ ያልቻለ፣ ከጌታው ጋር ከኻሊቁ ከራዚቁ ጋር ጸጋዎችን ሁሉ ከሰጠው አላህ ጋር አደብ የሌለው ሌላ መድኃኒት ያስፈልገዋል። በሽታ ውስጥ ሳይወድቁ ለአኺራ ሳት ራስን ሳያጋልጡ መዳን የሚቻልበት መከላከያ መንገድ የእሳት የአላህ ቁጣ መከላከያ መንገድ ተቋን አላህን መፍራት ነው። አስቀድሞ ታሞ ከመማቀቅ አስቀድሞ መጠንቀቅ ይባል ለአላህ ቁጣ ራስን ዳርጎ ወደ ጃሃንም የወስደውን መንገድ ጀምሮ ኋላ ላይ ተውብት ተውብታለሁ እስተካከላለሁ አላ አላህ ይመረኛል ከማለት ይልቅ ቀድሞ አላህን ፈርቶ ጥንቁቅ መሆን ቀደም ሲል ከኢማም አህመድ እንደጠቀስን ነው ነገሮችን ሁሉ መፍራት፣ መጠንቀቅ። አላህ የሚፈቅደው የሚወደው መሆኑን ያረጋገጡት ነገር ላይ እንጂ አለመግባትም። ይሄ ነው የሚያዋጣው። አይ ብሎ አንድ ሰው ግን ወይም ተቅባ ጎድሎት ወንጀል ላይ የወደግ እንደሆነ መድኃኒት ያስፈልገዋል። የወንጀለኞች የመድኃኒት ሦስት ናቸው። አልኢማም ኢብኑል ቀይም ረሕመቱላህ አለይህ እንዳሉት ሦስት ወንጀለኞች የሚጸዱበት የሚጠሩበት፣ የሚታጠቡበት ወንዝ አለ። ታላላቅ ወንጀለኞች የሚታጠቡባቸው ሦስት ወንዞች አሉ። እነዚህ ሶስት ወንዞች ያላጸዱት ሰው የጀሃነም እሳት ወንጀሉን ታጸዳለታለች። ከጀሃነም እሳት በፊት ሶስት ወንጀለኛን የሚያጸዱ ወንዞች አሉ፣ ትልልቅ ወንዞች። ሶስቱንም ወንዞች አልፎ ሄዶ የሱ ወንጀል ማይጸዳ ከሆነ ወይም በሶስቱም ወንዞች ራሱን ያላጸዳ እንደሆነ እሱን የምትጠብቀው የጀሃነም እሳት ናት። ነዑዙ ቢላሂ ሚን ዛሊክ። ከዛ በፊት ግን እነዚህ ወንዞች አሉ። እነዚህ ወንዞች ያጥቡኛል ብሎ አውቆ ከመቆሸሽ ይልቅ አስቀድሞ በአላህ ፍራቻ ወንጀልን መከላከል። ወተዘወዱ ፈኢነ ኸይረ ዛዲ አተቅዋ ወሊባሱ ተቅዋ ዛሊከ ኸይር። መንገደኞች ናችሁ ስንቅ ያዙ። ከስንቅ ሁሉ በላጭ አላህን የመፍራት ስንቅ ነው የሚያዋጣው እሱ ነው። ልብስ ልበሱ። ከልብሶች ሁሉ ያማረ ልብስ አላህን የመፍራት ልብስ ነው ብሏል። ስለዚህ ቀድሞ አላህን መፍራት ከወንጀል መራቅ ግዴታን መወጣት ነው። ነገር ግን ከዚህ አልፎ የሰው ልጅ ወንጀል ላይ ከወደቀ ከወንጀሉ ሊያጠሩት የሚችሉት ሶስት ወንዞች አሉ። ከሶስቱ በአንዱ ያልጠራ ሶስቱንም ያልተጠቀመ መጨረሻ ላይ ራሱን እሳት ላይ ያገኛል። ነዑዱ ቢላሂ ሚን ዛል። የመጀመሪያው የተውበት ወንዝን የሰው ልጆች ጥፋት አጥፍተው ጥርት ያለ የተሟላ ተውበት ካደረጉ በዚህ በተውበት ወንዝ ራሳቸውን ማጽዳት፣ ማንጣት፣ ማጥራት ይችላል ከዛ በኋላ ንጹህ ለሆነችው ለጀነት ራሳቸውን ብቁ ዝግጁ ማድረግ ይችላል። ሁለተኛው ወንጀል ማራገፊያ መጽጃ ወንዝ የመልካም ስራዎች የሐሰናቶች ወንዝ ነው። ወንጀልን በውስጣቸው ውጠው ሊያጠፉ የሚችሉ የበዙ መልካም ስራዎችን የሰራ ሰው ኢነል ሐሰናቲ ዩዝህብነ ሰይአት ዛሊከ ዚክራ ሊዛክሪን ተብሏል። አምስት ወቅት ሶላትህን በአግባቡ ስገድ፣ ኸይር ስራዎችን ሥራ። እነሆ ኸይር ስራዎች መልካም ስራዎች ሰይአትን፣ ወንጀልን፣ መጥፎ ስራን አጥበው ያስወግዳሉ ተብሏልና የሰው ልጆች ኸይር ስራን ሲያበዙ አላህ ተባረከ ወተዓላ የሚወደውን ሁሉ በቃልም በተግባርም በልብም አላህን መውደድ አላህን መፍራት፣ ዚክር፣ ቁርአን፣ ሶደቃ፣ ጾም፣ ሶላቶች ሲበዙ ወንጀሉ በዚያ ውስጥ ገብቶ ተውጦ ይጠፋል። ነገር ግን በአንድ ቀን በዚህ በኩል ኸይር ሥራ በዚህ በኩል ሸር ስራ የሚሰሩ ከሆነ ነው ትልቁ አደጋ። ሸሩ ከኸይሩ የሚበዛ ከሆነ ነው ትልቁ አደጋ። ኸይርህን ቁጥር፣ ሸርህን ቁጥር ብንባል ኸይሩ ሶላት ነው ሊሆን የሚችል ብዙ ሰዎች። ዛሬ ምን ሰራሁ ብለን ራሳችንን ብንጠይቅ መስጅድ ሄጃ፣ ምን ሶክ ሶላት ሰግጃለሁ፣ እሱንም ተክብረተል ኢሕራም አግኝቻለሁ፣ አወል ሶፍ ሰግጃለሁ፣ ውዱእ አስተካክያለሁ፣ በሁሹዕ ሰግጃለሁ፣ ብዙ የሚነሱበት ጥያቄዎች አሉ። ከሶላት ውጭ በየቀኑ ምሰራው ምንድን ነው ያለኝ ኸይር? በተቃራኒው ግን ሸሬን ልቁጠረው ብል ካፍ የሚወጣው ባይኔ ማየው፣ በልቤ ማስበው፣ እጅ የሚነካካው እግር የሚሄድበት ሸር ኸይሩን ሊውጠው ይችላል። የአብዛኛውን ጊዜ ሰው ልጅ ሸሩ ነው የሚበዛው። ኢላ ምን ረሂመላህ ጥቂት አላህ ያዘነላቸው የጠበቃቸው፣ ለኸይር የወፈቃቸው ሰዎች ሲቀሩ። ሁለተኛው ወንጀል ማበሻ ማራገፊያ፣ መጽጃ ወንዝ፣ የመልካም ስራዎች ወንዝ መልካም ሥራው ግን መቼ ነው ወንጀልን የሚያጸዳው? አልሙስተግሪቃህ ወንጀልን በውስጡ አስምጦ ሊያጠፋ የሚችል ከሸር ከወንጀል የሚበልጥ የሚበዛ ኸይረ ስራን የሠራ ሰው እንደዚሁ ሁለተኛ ከወንጀል የሚጸዳበት ወንዝ አለው። ሦስተኛው የሙሲባ የአደጋ የመከራ የፈተና ወንዝ ነው። በእነዚህ ካልጸዳለት አንድ ሰው ተውበትም አደረገ መልካም ስራም አብዝቶ ሠራ። ሙስተግሪቅ የሆነ ነካነካ የምትደረግ ሲመች የምትሠራ ሳይሆን ሙስተግሪቅ የሆነ ከሸሩ ከወንጀሉ ባለፉት ዓመታት የተሰራው ወንጀል በልጦ ተገኝቶ ወንጀሉ መልካም ሥራው ላይ ጠብ ቢል ሊውጠው የሚችል ሊያጠፋው የሚችል አይነት ብዙ መልካም ስራ የሠራ ሰው አላህ ወንጀሉን ይሰርዝለታል። በዚህም ካልጸዳ ከቀረ በሙሲባዎች በአደጋዎች፣ በህመም፣ በሐሳብ፣ በጭንቀት፣ በትካዜ፣ በድህነት በተለያዩ የሰው ልጆች ላይ በሚፈራረቁ ሙሲባዎች፣ ፈተናዎች አላህ የሰው ልጆችን ከወንጀላቸው ሊያጸዳ ይችላል። ስለዚህ ሙእምን አደጋን፣ ሙሲባን አይጠላም፣ አይወድም፣ አይመኝም። ነገር ግን ከመጣ ከደረሰበት ምንም ይሁን ምን አልሐምዱሊላህ ይላል። ኢና ሊላሂ ወኢና ኢለይሂ ራጅዑን ይላል። በዚህ መልኩ የሚደርስበትን ሙሲባ በሙሉ አለዚነ ኢዛ አሳበትሁም ሙሲባ ቃሉ ኢና ሊላሂ ወኢና ኢለይሂ ራጅዑን ብለው ወደው የሚቀበሉ እነዚህን አበስራቸው ሷቢሮችን ታጋሾችን አበስራቸው። አላህ ተባረከ ወተዓላ እንደሚወዳቸው እንደሚመራቸው እንደሚያዝንላቸው ነግሮናል። ሙሲባው አደጋው ድህነት ሊሆን ይችላል። የአካል ጉዳት ጉድለት፣ ህይወት ማጣት ሊሆን ይችላል። ይህን ሁሉ ለኸይር ነው ብለው ወደው ከተቀበሉ ካለፉት ወንጀል ማበሻዎች ጋር ሆኖ ወንጀል ሊታበስ ይችላል። አላህ ለባርያው ኸይርን ከሻለት ከእነዚህ ወንዞች መሃል አንድ ውስጥ ያስገብቶ ያጥበዋል አሉ ኢብኑል ቀይም ረሂመሁላህ ተዓላ። አላህ ለባርያው ርን ከሻለት ለመልካም የታጨ አላህ ዘንድ የታደለ ሰዒድ ዕድለኛ ሰው ከሆነ ከእነዚህ ወንዞች በአንዱ ገብቶ ይጸዳ። በእነዚህ ጸጥቶም ካልጠራሳ ሌላ አደጋ ይከተለዋል። ጃሃንም ያጸዳዋል። በእነዚህ ከጸዳ አላህ ዘንድ ተባረከ ወተዓላ ሆኖ ጌታው ፊት ይቆማል። አራተኛ ማጽጃ ያስፈልገው ወንጀሉ በጣም በስቶ እነዚህ ማጽጃዎችም እሱ ዘንድ በቂ ሳይሆኑ ቀርተው በአግባቡ ሳይጠቀማቸው ቀርቶ አላህ ፊት የቅያም ቀን ንጹሕ ሆኖ ካልቀረበ፣ አራተኛ ማጽጃ ያስፈልገዋል። አራተኛው ማጽጃ የጀሀነም እሳት ነው። ናሩላሂ ል ሙቀደህ አለቲ ተጠሊዑ ዐለል አፍኢደ የጀሀነም እሳት የሰው ልጆችን ስጋና አጥንት ጨርሳ በልታ፣ ዳግም የሰው ልጆች እንደገና ቆዳቸው ተቀይሮላቸው ቆዳቸው ተቃጥሎ ባለቀ ቁጥር ሌላ ቆዳ እየተቀየረ የሚቃጠሉበት የሰው ልጆች ፈጽሞ አይተወት የማያውቁ አይነት መከራ ሥቃያ አለበት።

ወንጀል ላይ ለማይወድቁ ያዝንላቸዋል፣ በዝነቱ ከፍ ያለ ደረጃ ይሰጣቸዋል። ተሳስተው ወንጀል ላይ ሲወድቁ ደግሞ ፈጥነው አሳምረው ተውበት ለሚያደርጉ ረሕመቱን ይሰጣቸዋል እንጂ ረሕመቱ ላመፀኞች፣ ለምቢባዮች አይደል። ረሕመቱ ረሕመቱን ለማይፈልጉት አይደል። ረሕመት ይፈልጉ፣ ጸባያቸውን አሳምረው ይመጣሉ። ይህኔ ወደ እነዚህ ወንዞች መምጣታቸው ከእነዚህ ከሦስት ወንዞች በአንዱ ታጥበው ረሕመቱ ወደዚህ አምርቷቸው ይጸዳል። አላህ ተባረከ ወተዓላ ዕድሜን ሰጥሁት፣ ዐቅምን ሰጥሁት፣ ዐቅልን ሰጥሁት ዱንያ ጠፊ መሆኗን አውቆ ቀድሞ ከወንጀል የራቀ የታደለ እሱ ነው። ተሳስቶ ወንጀል ላይ ከወደቀም በእነዚህ ወንዞች ራስን አጽድቶ የቂያማ ቀን ንጹህ ሆኖ አላህ ፊት መቆም ያስፈልጋል።